ራሱ ማለት ነው። አንቺ ቆራሽ ድምቀታችን ነሽ፣ አንቺ ራስሽ። አሃ ኦኬ ያ ሰኝልት ማለት ነው። ሰኝልት እንደ ነገር ተደራርጎብኝ ነው አልነገርኩም እንጂ ማሂ። የሆነ ሌላ ቤት ተገናኝተን ንገርልኝ፣ ኡስታዝ አስከፍቼ ጠፋውበት ብለኝ ነበር አልነገርኩም። እንግዲህ መቀጣትም ካለባት እኔ ወዛለኝ ቅጣቷል። እኔን እኔን እኔን አታስቀይመኝም ማሂ። ብታስቀይመኝ ደግሞ እኔ በሷ ላይ አልችልም፣ አልጨክንም ራሱ ማለት ነው። አትጨክንም ምንም ነገር ብታደርግ ማሂን ከነ ምናምን ነው ሆኖ የምትቀበላት ዝም በያቸው። አረታው ከን ታው እ ተመረቀው ምን ነው እኔ እኮ ነግሬሻለሁ እኮ እኔ እዚህ ቤት የማመጣሽ እንሰልሚ ብቻ አይደለም። ብሰልሚ ደስ ይለኛል። ነፍስሽን ራስሽ ነው ምንድን የሰለመ ሰው ጥቅሙ ለራሱ ነው። ያልሰለመው ሰው ደግሞ ክፍሩ ደግሞ ጉዳቱ ለራሱ ነው። ስለዚህ ጥቅምና ጉዳቱ አንቺ ጋር ነው ያለው። ቢያንስ እኔ ምናልባት ፕሪቪሌጅ አገኝበት ይሆናል። አጀር ካለ አዘንድ አገኝበት ይሆናል። በተረፈ ደግሞ ስብህና ሰው የጋራ ሴት ብዙ እኮ የጋራ ሴት አለን። ሰው መሆን የጋራ ሴት ነው። ኢትዮጵያዊነት የጋራ ሴት ነው። ጎረቤትም ጥሩ ቡና አጣጭም ብትሆኝ ትችያለሽ ወደፊት። ስለዚህ ሰው በስብህናው መከበር አለበት፣ ሀሳቡ መከበር አለበት፣ እምነቱ መከበር አለበት። እንደዛ ነው። የትም ቦታ ብትሄጂ የትም ቦታ ብትሆይ የአንቺ ምርጫሽ ነው። በምርጫሽ ነው እኔ ጋ የምትመጪው፣ ተገደሽ አይደለም። በተለይ እዚህ ቤት ግቢ ምናምን ብሎሽ አይደለም። አንቺ ነች የምትወሰኙ። የሀሳብ ባለቤቱ አንቺ ነች። አንቺ ሙሉ ሰው አላህ አድርጎ ፈጥሮሻል ማለት ነው። ማሂን የሚመስል አላ ከዚ በፊት አልፈጠረም ወደፊትም አይፈጥርም። ማሂን ማሂን ነው። ስፔሻ ዩኒክ አድርጎ ነው የፈጠራት። ልዩ አድርጎ ነው የፈጠራት። እያንዳንዱ ሰው ልዩ አድርጎ ነው አላ የሚፈጥረው። የራሱ ውበት አለው የራሱ ሆናት እና እኔ ልጫንብ እኔ ልጫንብህ እኔ ማስበው እኔ ላስብልህ እኔ እንትን ልበልልህ አይባልም። አንቺ የራስሽን ሙሉ አስተሳሰባለሽ የራስሽ አመለካከታለሽ አለሽ። በዛ መንገድ ነው ምትጁ ማለት ነው። እና ከዛ ውሳኔው ደግሞ ያንቺ ነው። እኛ የምንሰጠው ሀሳብ ሐሳብ ነው የምንሰጠው ሐሳብ ነው። ያገናኘን የሐሳብ እቁብ እንጥላለን፣ ይደርሰናል አብሮ እኩል። ይሄንን ነው ለማለት የምንፈልገው። ራሽን ተጠብቂ እና ጠግባለች ይላሉ ከስር የት? ያበላቻችሁን የት? አብልታችኋችሁ? ምን አብልታችኋት ነው ጠግባለች የምትሉት? እኔ በጣም ነው የማመሰግነው በነፃነት መጥቼ ሀሳቤን እንድገልጽ ብዙ ጊዜ ስለምታደርገኝ ምንም የሚያስገደድገኝ ነገር የለም እና ብቻ በጣም ደስተኛ ነኝ አመሰግናለሁ በቃ ይህን ይመስላል ያው አንቺ ስለመጣች ነው የቆየሁት እኔ እወጣለሁ ብለ ብዬ ነበረ የሁሉጣ እንግዲህ ልበተናችሁ ነው መልካም ጊዜ መጣለው ወይ ነገ መጣለው ወይ ምንድን ነው ነገ ሐሙስ ነው ወይ አርብ መጣለሁ፣ ወይ ቅዳሜ እመጣ። እንኳን ቅዳሜ ነው። ዳር ኢንሻአላ። በቃ አላህ ካገራልኝ ሲመቸኝ ብቅ እላለሁ። እሺ፣ መልካም ጊዜ ይሁንላችሁ። እሺ፣ መልካም። እሺ፣ ኡስታዝ ጀዛከላ ኸይራን፣ አላህ ይጠብቅልን ኢንሻአላ። እሺ፣ መጽሐፍ የሚፈልግ ሰው ካለ ስጣቸው አስር መጽሐፍ። እኔ ዝም ብዬ ላዳምጥ አልቻልኩትም፣ ብርዱን። ቤት ገብቼ እንትን ልበል። በውስጥ እንደባለፈው አንዳንድ ቁጥር ቢጽፍ አይሻልም? አንተ በላቸው። እኔ ልግባና እሺ ፎሎ አርጉኝና በውስጥ በውስጥ አንዳንድ ቁጥር ጻፉልኝ ከዛ በኋላ መጀመሪያ ጻፍነው በውስጥ በውስጥ በውስጥ በውስጥ እንደባለፈውን እዚህ ላይ አይደለም እሺ ፎሎ አርጉኝና በውስጥ በኩል ጻፉልኝ እሺ አስር ልጆች ኢንሻአላህ በታማኝነት በስነ ስርዓት እቀብላችኋለሁ አስር መጻፍ ማለት ነው እንደባለፈው ማለት ነው ለመጀመሪያ ለጻፈልኝ ለጻፉልኝ አስር ልጆች ነው የሚሰጠው እሺ አሁኑንም ይጽፍላችሁ ጀዛኩሙላሁ ኸይር ነሽ እዚህ አትጻፉ። እሺ በውስጥ በኩል ጻፉ። በውስጥ በኩል ፎሎ አድርጉኝና አንዳንዱ ጻፉ። አብርሃማ ተኛ እንደ አለ ለው ጀማልይ መጽሐፍ ደርሰዋል። እን ኡስታዝ ወሒድ መጽሐፍ አልደረሰኝም ማን ዋንደ ወንድም ነበር እና አዲስ አበባ ሁለት ጊዜ ሶስት ጊዜ የደወልኩለት፣ አደርሳለሁ ሰጣለሁ ብሎኝ፣ ያው አልተመቸውም ወይም ስራ በሰውበት ይሆናል ሳይሰጠኝ፣ እኔ ሞዳ ገሪ ተመለስኩ። ማለት ሌላ ቦታ ነው፣ ሌላ ቦታ ነኝ። ግን አዲስ አበባ የምመጣበት መንገድ አለ። በቃ ችግር የለውም። ወደ አዲስ አበባ ስትመጣ ማለት ነው። ፎሎ ፎሎ አረገህና